ራሴና በተቋሙ ስም ለመስገን ወዳለሁ ስሜ አባብ ቢሆንኝ ይባላል። በኢትዮጵያ የኢጋድ ተጠሪ ነኝ እና በዚህ ስለተገኛችሁና በጥሪያችን መሰረት አክብራችሁ ስለተገኛችሁ በጣም አመሰግናለሁ። አይ ቲንክ ለት ሚ ሪፒት ማይሰልፍ ስሜ አባብ ቢሆንኝ ይባላል ኢትዮጵያ የኢጋድ ተጠሪ ነኝ። ዛሬ አጭር መግለጫ ለመስጠት የፈለግ ነው። የኢጋድ ሶስተኛውን የሚዲያ አዋርድ ወይም ሽልማት ሶስተኛውን ዙር በኢትዮጵያ ስለማያካሄድ እሱን በተመለከተ አጭር መግለጫ ለመስጠት ነው። ከአጠገቤ ክቡር አምባሳደር ነቢያት አሉ የኢትዮጵያን መንግስት፣ በመወክል እሳቸውም ጥሪያችንን አክብረው በመገኘታቸው የተሰማኝን ደስታ በዚሁ አጋጣሚ ለመግለጽ እሞክራለሁኝ። መጀመሪያ እንደምታውቁት ጋድ ከሚሰራባቸው የስራ ዘርፎች አንዱ በድርቅን እና ክላይመት ቻንጅ ጋር የተያዙትን ችግሮች አባላት ሀገራት በጋራ እንዲከላከሉ እንዲቋቋማቸው ሪዚሊየንት እንዲሆኑ ለረጅም ላለፉት አርባ ዓመታት በላይ የሚሰራበት የስራ ዘርፍ ነው። ዘንድሮ ደግሞ በዚህ ዘርፍ ክላይሜት ቼንጅ ጋዜጠኞች የሚዲያ ባለሙያዎች በመደበኛውም በተለምዶም በሌሎችም በጽሁፍ በሶሻል ሚዲያ በሌጋሲ በመደበኛው በታወቀው የሚዲያ ዘርፍ ክላይሜት ቼንጅን በመዘከር የህብረተሰብን ችግር አተኩሮ ገንቢ ስራ በመስራት የታወቁ ጋዜጠኞችን በሁሉም የኢጋድ አባላት ሀገራት እንዲወዳደሩና ለዚህ እውቅና እንዲሰጣቸው የሽልማት ፕሮግራም ሲካሄድ ቆይቷል። እሱን ለመዘክርና ሽልማቱን ለማካሄድ ህዳር 20 እና 21 በስካይላይት ሆቴል ፕሮግራም ይካሄዳል። በዛ ፕሮግራም ላይ ተሸላሚዎች የተወዳደሩት በርካታ ከአራት መቶ በላይ ሁሉም ሀገራት ከአራት መቶ በላይ ጋዜጠኞች ውድድር ሀሳባቸውን አስገብተዋል። ከኢትዮጵያ ወደ መቶ የሚጠጉ ዘጠና አራት ይመስለኛል ጋዜጠኞች ለውድድር ገብተዋል። ኢትዮጵያ በክላይሜት ዘርፍ በርካታ ስራዎች እየሰራች ነው በግሪን ሌጋሲ እና ሌሎችም እንደምትታወቀው። በዚህ አጋጣሚ ደግሞ ቅርብ ጊዜ ኮፕ ሰርቲቱን እንድታስተናግድ ተመርጣለች። ይህንንም የተስማን ደስታ በራሴና በክቡር ዶክተር ውቅነ አማካኝነት ለመግለጽ ብላችሁንም እንደምናረፈዳችሁ ማለት ፈልጋለው በቅድሚያ ኢጋድ ሶስተኛውን የሚዲያ ሽልማት ፕሮግራም በመዲናችን በአዲስ አበባ ስቶሪቴሊንግ ፎር ክሽን ሰኪር ዚሌንት ስቴን ሪጅን በሚል መሪ ቃል አዲስ አበባ ላይ ኢትዮጵያ ውስጥ ለማካሄድ መወሰኑን እንደ አባል ሀገር ኢትዮጵያ በዚህ ለመመረጧ ምስጋናዬን ለማቅረብ ፈልጋለሁ። አቶ አበባው ላደረጉልን ጥሪ እንዲሁም ማመስገን ፈልጋለሁ። እንግዲህ ኢትዮጵያ በክቡር ጠቅላይ ሚኒስትር አብይ አህመድ ኢኒሽቲቭ አረንጓዴ አሻራ ፕሮግራም ጀምራ መተግበሯ ለራሷ ብቻ ሳይሆን ከራሷም አልፎ ለኢጋድ አባል አገራት ቀጠናው አባል ሀገራትም ይህንን የአየር ንብረት ለውጥ አንድ ሀገር ብቻ ተወስኖ የሚቀር ስራ እንዳልሆነና የቀጠናው ሀገራትም በዚህ ግሪን ሌገሲ ኢኒሽቲቭ እንዲሳተፉ የተለያዩ ስራዎች መደረጋቸው የሚታወስ ነው። የታዳሽ ኃይልን በማስፋፋት ረገድም እንደ ሀገር ደግሞ ሁነኛ የታዳሽ ኃይል ምንጭ የሆነውን የታላቁ ህዳሴ ግድብ ከተመረቀ ማግስት የሚደረግ ዝግጅት መሆኑ የአፍሪካ ህብረት ጉባኤን ሁላችሁም የነበራችሁበት ነው። ከአንድ ሁለት ወራት በፊት በመስከረም ወር ሁለተኛው አፍሪካ የአየር ንብረት ጉባኤ በታላቅ ድምቀት በርካታ አፍሪካውያንን ያሳተፈ ኢትዮጵያም በዚህ ጉባኤ ላይ ከክላይሜት ጋር በተያያዘ አጀንዳ ይዛ የወጣችበት አመራሯን ያረጋገጠችበት መድረክ እንደነበር የምታስታውሱት ነው። ባለፈው ሳምንት ደግሞ በብራዚል ቤለን በተካሄደው በኮፕ 30 ላይ ኢትዮጵያ ኮፕ 32ን እንድታስተናግድ መመረጧ ኢትዮጵያ ውስጥ እየተከናወኑ ላሉ የአየር ንብረት ለውጥ ስራዎች እውቅና የሰጠ ውሳኔ ነው ብለን ነው የምንወስደው። ለዚህም ኢጋድን ለማመስገን እንወዳለን። ይህ ቀጠናዊ የሚዲያ ሽልማት በአየር ንብረት ለውጥ የዲፕሎማሲ የዲፕሎማሲና የተግባር ስራዋን ከራሷ ባለፈ በቀጠናው እንዲሁም በአፍሪካም ከዛም ባለፈ በዓለም አቀፍ መድረክም እውቅና እያገኘ የመጣበት ወቅት በመሆኑ ይህንን ዝግጅት በልዩ ድምቀትና በልዩ ትኩረት ከኢጋድ ጋር ሆነን የምናከብረው ነው የሚሆነው። በኢጋድ የሚዲያ ሽልማት ላይ የሚሳተፉና የሚታደሙ የቀጠናው ሀገራት ጋዜጠኞች በርካታ ሆነው ይመጣሉ ወደ ሀገራችን። የእናንተ ሙያ አጋሮች እና ባልደረቦች ናቸው። ይሄም የሀገራችንን፣ መዲናችንን የሀገራችንን ገጽታ በማስተዋወጥ ረገድ ሁነኛ የሆነ የፓብሊክ ዲፕሎማሲ ስራ ያከናውናሉ የሚል እምነት አለን። እናንተም የሚመጡ እንግዶችን በዛ አግባብ የሙያ አጋሮቻችሁን እንደምታስተናግዱና ይህንን ታላቅ ኢቨንት ጋራ ልዩ ድምቀት እንደምንሰጠው ሙሉ እምነታችን ነው። እንግዲህ የኢጋድ ይህንን ዝግጅት ወደ ሀገራችን አምጥቷል። ውጭ ጉዳይ ብቻ ሳይሆን ሁሉም ባለድርሻ አካላት በመቀናጀት ውጤታማ ስራ እንድንሰራ በዚህ አጋጣሚ ጥሬን ማቅረብ ፈለግኩ። የኢትዮጵያ መንግስት በዚህ የኢጋድ አመታዊ ፕሮግራም ላይ በጋራ ለመስራት በመፍቀዱ እና መፍቀድ ብቻ ሳይሆን በትጋት ይሄ በዓል የደመቀ ሆኖ እንዲከበር፣ አዲስ አበባ እንደዚህ አይነት ፕሮግራሞችን በስኬት በመቀበል ያረጋገጠች ከተማ ስለሆነች ተመሳሳይ ፕሮግራም እንዲካሄድ ከፍተኛ ድጋፍ እያደረጉልን ስለሆነ እሱን ሪኮግናይዝ ማድረግ እፈልጋለሁ። እንዲሁ ዝርዝር ነገር ለመግባት የውድድሮቹ ዘርፎች ስምንት ናቸው። ፕሪንት ጆርናሊዝም፣ ሬዲዮ ጆርናሊዝም፣ ቴሌቪዥን ጆርናሊዝም፣ ዲጂታል ሚዲያ፣ ፎቶግራፊ፣ ኢንዲጂነስ ኦር ናሽናል ላንጉጅ ሪፖርቲንግ፣ ኢንፍሉንሰር ኦር ኮንተንት ክሬተር ኦፍ ደ የር ንድ ቤስት ፊሜል ጆርናሊስት በሚል ቤስት ፊሜል ጆርናሊስት ኦን ክላይመት በሚል ነው ዘንድሮ ውድድሩ የተካሄደው። ይህንንም ውድድር የሚያወዳድሩ ወደ 21 የታወቁ ባለሙያዎች፣ ጋዜጠኞች ጁሮርስ የነበሩበት ነው። ስለዚህ ውጤቱን አብረን ምንጠብቀው ቢሆንም በርካታ ሰፊ ዝግጅት የተካሄደበትና ቅድም እንዳልኩት ከ መቶ በላይ በዚህ ዘርፍ የተሰማሩ ውድድራቸውን ያስገቡበት ውድድር ፕሮግራም ነው። እና ኢጋድ ለምን እዚህ ላይ ያደርጋል የሚል ጥያቄ ቢነሳ አንዱ እንግዲህ ከተለመደው የጋዜጠኞች ስራዎች ወይም የሶሻል ሚዲያ ሁም ሌሎች ቅድም ባልኳቸው ስራዎች ብዙ ጊዜ ለኅብረተሰብ የሚያገለግል ኮሚኒቲ ቤዝድ ልማትን ሰሌብሬት የሚያደርግ እና ኮንስትራክቲቭ የሆነ ጋዜጠኝነት ማበረታታት እና ጋዜጠኝነት የልማት አካል ሆኖ የሚቀርበት ሁኔታ ለማበረታታት የተካሄደ ነው። ጋዜጠኞችን ሪኮግኒሽን ለመስጠት ስራቸውንም ህብረተሰብ እንዲያውቅላቸው እና የጋድም በጥብቅ ሪኮግናይዝ እንደሚያደርገው እሱን ለማረጋገጥ ያደረግነው ፕሮግራም ነው። በርካታ እንግዶች ይገኛሉ ብለን እንጠብቃለን። በጠቅላላ እስከ 2500 ሰው ይኖራል የሚል በቦታ ጥበት ካልሆነ በስተቀር የእኛ ፍላጎትና ዝግጅት እስከ 2500 ሰው ለማስተናገድ ነው። በፕሮግራሙ ላይ ከኢትዮጵያ መንግስት ጋር ተባብረ የምንሰራው ጠንካራ ፕሮግራም ስለሆነ የኢትዮጵያ መንግስት ከፍተኛ ኃላፊዎች፣ አዲስ አበባ የሚገኘው ዲፕሎማቲክ ኮሚኒቲስ በዘርፉ ላይ የታወቁ ጋዜጠኞች፣ ኢትዮጵያ ውስጥ ያሉ ጋዜጠኞች፣ ባለሙያዎች እንጋብዛለን ይገኛሉን ብለን ተስፋ እናደርጋለን። ኦልሬዲ ግብዣ እየላክን ያለ ነው። ዝግጅቱ እንዳልኩት በስካይላይት የሚካሄድ ሆነው በርካታ ዝግጅቶች ተደርገዋል። በደመቀ ሁኔታ ይከናወናል ብለን አቀደን እየሰራን ያለ ነው። ጉዳይ ኢጋድ ይዞት የመጣው ከአየር ንብረት ለውጥ ጋር የተያያዘ አጀንዳ ነው። ከዚህ ጋር በተያያዘም የኢጋድ አባል ሀገራት ጋዜጠኞች እዚህ ሚዲያ አዋርድ ወይም የሚዲያ ሽልማት ፕሮግራም ላይ የሚገኙ ይሆናሉ። እኛ እንደ አስተናጋጅ ሀገር ይህንን አጋጣሚ በመጠቀም ኢትዮጵያ በተለይ በአየር ንብረት ለውጥ የሰራቻቸውን ቁልፍ ስራዎች እነኚህ ከጎረቤት ሀገሮች ከኢጋድ አባል ሀገሮች ለሚመጡ ጋዜጠኞች የምናስተዋውቅበት የምናሳይበት ልዩ አጋጣሚና እድል ነው የሚፈጥርልን። ቅድም እንግዲህ ይሄ ኃላፊነት የመንግስት ብቻ ሳይሆን እናንተም የሙያ ባልደረቦቻችሁን ቀደም ብላችሁ እዚህ እንዳለ ባለሙያ የምታውቁት ከአጀንዳውም ጋር ቅርበት ያላችሁ እንደመሆኑ ይሄም ለእናንተም ጥሩ እድልና አጋጣሚ ነው ብዬ ነው የማስበው። ፕሮግራሞች ተዘጋጅተዋል። በተለይ ኢትዮጵያ በአረንጓዴ ልማት ኢኒሽቲቭ አረንጓዴ አሻራ ስራዎች የሰራቻቸውን ስራዎች ባለፉት ቅድም የጠቀስኳቸውን ታላላቅ ዓለም አቀፍና አህጉራዊ ጉባኤዎች ያስተናገደችባቸውን መነሻዎች የያዙ ርዕሰ ጉዳዮችን በተግባር ደግሞ እየተሰራ ያለውን ለምሳሌ ንጹሕና አረንጓዴ ከተማ ልማት እየተሰራ ያሉ ስራዎችን እዚሁ አይናቸው ማየት የሚችሉት ነውና በደንብ አጋጣሚውን በመጠቀም እነኚህ ጋዜጠኞች ኢትዮጵያ አየር ንብረት ለውጥ ዙሪያ እየሰራቻቸው ያላቻቸውን ስራዎች ለማየት ለማረጋገጥ የሚያስችሉ ፕሮግራሞችም ጎን ለጎን ተዘጋጅተዋል ኢትዮጵያ እያካሄደች ያላቸውን ለውጥ እንዲያዩ የዝግብኝት ፕሮግራሞች አዘጋጅተናል ዝርዝሩን እናሳውቅ ይሆናል በሂደት ምንድን ነው ሽልማቱ የተባለው የተለያዩ ሽልማቶች አሉ ዋናው የምንሸልመው ነገር ሪኮግኒሽኑ ነው። ትልቁ ነገር በእኛ ግምት ጉዳዩን ትኩረት ሰት ነው የምንከታተለው መሆኑን የምናመሰግነው ስራ መሆኑን ለመግለጽ ነው። ነገር ግን የሚያሸነፉ ሰዎች የገንዘብ ሽልማት የተወሰነ ይሯቸዋል ያው እዚህ ላይ የምታዩት አይነት ሽልማት ጎል ላሚኔት የሆነ ሽልማት እውቅና ሽልማት ይኖራቸዋል። እና ዲቨሎፕመንት ኮሚኒኬሽን የሚባለው እንግዲህ ብዙ ጊዜ ክራይስ ላይ ነው ዜናዎች የሚሰሩትና መልካም ነገሮችም እንዲተረኩ የህዝብ የኮሚኒቲ ዲቨሎፕመንት ላይ ጋዜጠኞች ትኩረት እንዲያደርጉ እና በተለያዩ ቴማቲክ ኤሪያዎች ላይ ሙያው አሁን ኢንቨስቲጌሽን ጆርናሊዝም እንደዚህ እንደዚህ የተባለ ይባላል። ግን በየዘርፉ በፒስ ኤንድ ሴኩሪቲ ላስት የር ለምሳሌ ያደርገናል። ዘንድሮ ክላይመት ቼንጅ፣ ኔክስት የር ማይግሬሽን። ሶ ጋዜጠኛው ቴማቲክ ኤሪያዎች እየመረጠ ሴሌብሬት እንዲያደርግ ኮሚኒኬት እንዲያደርግ እና የህዝብን ችግር በመቅረፍ ላይ ያተኮረ የሙያ ስራ እንዲሰራ ለማበረታታት ነው። ቅድም እንዳልኩት ኢትዮጵያ በክላይሜት አክሽን ግሎባል ሊደር የሆነች ስለሆነ ይሄም ሪኮግኒሽን እያገኘ ስለሆነ እንደተባለው የክላይሜት ሰሚት አፍሪካ ክላይሜት ሰሚት ቱ አይታችኋል፣ ኮንቬንሽን ሴንትር የተካሄደው አሁንም በአፍሪካ ደረጃ በክላይመት ቼንጅን አድሬስ በማድረግ ግሪን ኢኮኖሚ በመገንባት እውቅና ያገኝቻለች አገር ስለሆነ አዲስ አበባ ይህንን ሆስት ማድረጓ ካሉን አባል ሀገራት ትመረጣለች ብለን እናምናለን። ኢትዮጵያ ደግሞ እንደምታውቁት የኢጋድ መስራች አባል አገር ነች እና ጠንካራ የኢጋድ ደጋፊ በምሳሌ ትጠቀስ የጋድ ሜምበር ስቴት ነች እና እሱንም ሁሉ ታሳቢ ያደረገ ነው ምርጫችን። እንግዲህ ፕሮግራሙን ህብረተሰቡ እንዲከታተለው የሚቻለው በአካል ተገኝቶ እንዲሳተፍ፣ የማይቻለው ከሚዲያ እንዲከታተለው፣ በእናንተ በኩል ደግሞ አደራ ምንለው ይህንን ኮሚኒኬት እንድታረጉልን ህብረተሰቡ እንዲያውቅ ዌብሳይቱ ላይ በቂ መረጃ ስላለ አሁን ዛሬ ያልሸፈናቸው ነገሮች ካሉ www.mediaawards.igad.int ሁሉም መረጃ ስላለ እዚህ ላይ የምታዩት እሱን ህብረተሰቡ ወጣቶች ፖቴንሻል ጆርናሊስት ትምህርት ቤት ያሉ ስኩል ኦፍ ጆርናሊዝም ያሉ ተማሪዎች ሌሎችም በዚህ ዘርፍ ትኩረት ሰጥተው እንዲከታተሉት እንዲሳተፉ ለመጋበዝም ጭምር ነው ይህን ፕሮግራም ዛሬ የጠራ ነው። ፕሮግራሙ እንዳልኩት የሁለት ቀን ፕሮግራም ነው። ቱ የሽልማት ፕሮግራም ሁለተኛው ቀን ከሰዓት በኋላ የሚካሄድ ሲሆን ግን ዝርዝር ፕሮግራም አለ። ውይይት ይደረጋል በዚህ ጉዳይ ላይ በዚህ ዘርፍ ላይ ባለሙያዎች መጥተው ውይይት ይደረጋል። ፓናል ዲስከሽን ይኖራል። በተለይ የመጀመሪያው ቀን አብዛኛው ውይይት ነው የሚሆን እነኚህ ባለሙያዎች ባሉበት ውይይት ይካሄዳል። እግረ መንገዱን የባህል ማስተዋወቅ ስራዎች ይሰራሉ። ግን ደጋግሞ የሚነሳው እነኚህን የሚመጡትን ጎብኚዎች ከአዳራሽ ገብተው ከዛ እዛው ገብተው እዛው ውለው ከሆቴል ሳይወጡ እንዳይሄዱ እኛም ጥረት እናደርጋለን። ስራ የሚፈልግ ነው። ከኢትዮጵያ መንግስት ጋር ሆነን ኢትዮጵያ መንግስት ተመሳሳይ ሀሳብ ነው ያለው። እንግዶቻችንን ስራዎቻችን አይተው እንዲሄዱ የተለያዩ ከአዲስ አበባ ወጣ ብሎም አንዳንድ ቦታዎችን እንዲያዩ ፕሮግራም ተሰርቷል። የመጀመሪያው ነገር ምንድን ነው? እንዴት እንመጣለን እንገባለን የሚለው ዌብሳይቱ ላይ ሬጅስትሬሽን አለ። ስለዚህ እሱ ላይ መመዝገብ። በካርድ በጥሪ የምንጠራቸው እንግዶች ይኖሩናል፣ ግን ኢትስ ኦፕን ፎር ፐብሊክ ስንል ዌብሳይቱ ላይ ገብቶ ሬጅስተር ማድረግ ይጠይቃል። ስለዚህ የፓስ የመሳሰሉ ችግሮች ይቃለላሉ ማለት ነው። እንደተባለው መሳተፍና ኔትወርክ ማድረግም ጥሩ ነው። ከእናንተ ዘርፍ ጋር የተያዘ ስራ ስለሆነ ከሚመጡት እንግዶቻችን ጋር መገናኘት፣ መተዋወቅ፣ ኔትወርክ ማድረግ ሪጂዮናል ፐርስፔክቲቭ እንዲኖርም ማሰብ ጥሩ ነው። ስለ ኢትዮጵያ ብቻ ሳይሆን ስለ እኛ ሁሉም ኢጋድ ስምንት አባላት አገሮች አሉት ጋዜጠኞች ከሀገራቸው አልፍ ብለው ሌሎች ሀገሮች ምን እያደረጉ ነው፣ ምን እየሰሩ ነው የሚለውንም እንዲያውቁ እናበረታታለን። ሪጂናል ፐርስፔክቲቭ መኖር አለበት። አብዛኛው ችግሮች በጋራ የሚፈቱ ናቸው፣ በተናጠል የሚፈቱ አይደለም። ሚዲያ ሀውስ ኢንስቲቱሽንንም ሪኮግናይዝ የሚያደርግ ሁኔታ ሊፈጠር ይችላል። እንደ ኢንስቲቱሽን ከተወዳደር ሪኮግናይዝ ጉድ ወርክ ኩድ ቢ ደን ባይ ኢንስቲትዩሽንስ ኦር ባይ ኢንዲቪጅዋልስ ኦር ቦት ሶ እሱን ታሳቢ ያደረገ የሚሆነው ኢንዲጂነስ የሆኑ ለክላይመት ቼንጅ የሚጠቅሙ ስራዎች የተባለው እኛ ሀገር በርካታ ምሳሌዎች አሉ ደንድ በመጠበቅ የክትር በመስራት በመሳሰሉት የታወቁ የሀገራችን ህዝቦች አሉ በየ እነሱን ሴሌብሬት የሚያደርግ ጆርናሊዝም ነው፣ እኛ እየፈለግን ያለነው ሴሌብሬት እንዲደረግለት። ይህን ለምሳሌ ማን ሄዶ ማን ዶኩመንት አድርጎታል? ማን ሰርቶታል? እሱን ይህንን ሰርቻለ ብሎ አፕሊኬሽን ያስገባ ካለ ፕሮባብሊ ቨሪ ላይክሊ እንደዚህ አይነት ሽልማት የማግኘት እድል ይኖረዋል። ቴማቲክ ቤዝድ የሆነ ጆርናሊዝም እንዲበረታት ከምናየው ከተለመዱት ሚኒስትሪ ሚዲያዎች ወጣ ብሎ የራሳችን ኑሮ፣ የአካባቢውን ኑሮ፣ የኅብረተሰቡን ኑሮ ዶኩመንት የሚያደርግ እሱን አድሬስ ለማድረግ የሚያግዝ ስራ የሚሰራ ጆርናሊዝምን ነው።